ማርያም ወደ ቤቷ የጋበዘችውን እንግዳ ጠንቅቃ ታውቅ ነበርና ቡናና ሻይ ከማቅረብ ይልቅ የተሻለ መስተንግዶ አቅርባለታለች። ስለዚህ በዚህ ኢየሱስን ከጋበዘች በኋላ የእሷ የነበረን ቦታ ይሄ የእሷ የነበረን ቦታ ነው የምትቀመጥበት የክብር ቦታዋ ነው በኮምፎርት ዞን ሄር ኮምፎርት ዞን እና ይሄ የእሷ ቦታ ነው። ልክ ኢየሱስን ከውጭ ጋበዘችውና በሷ ኮምፎርት ዞን ላይ ቦታዋ ላይ ካስቀመጠች በኋላ ኩርሲ ስባ ቁጭ አለች አይልም። እግሩ ስር ሄዳ ቁጭ አለች። ጀላባሃዳ ጉብሳ ፓራ ፔንያ። በኢየሱስ ፊት እግሩ ስር ተቀመጠ ችላል ይህ የሚያሳየው የማርታን ፖዚሽን፣ የማርታን ትልቅነት በቤቷ ውስጥ ያለውን የማርያምን ፖዚሽን፣ ለሕይወቷ ጌታ ለሆነው ኢየሱስ የሰጠችውን ስፍራ ነው የሚያሳየው። ኢየሱስ በእነ ማርያም ቤት ወይም በማርያም ቤት ያለውን ፖዚሽን ነው የጠቆመችው። ኢየሱስ አለች ንግግር እዚህ ጋር ትርጉም ግጥም ምናምን መዘመር ይቻላል። ኢየሱስ ዩአር ማይ ቶፕን ማይ ሃው። ኢየሱስ በእኔ ቤት ውስጥ አንተ የቤት የመጀመሪያ ይነ። ኢየሱስ ለአንተ የክብር ወንበር ይገባል። ኢየሱስ አንተ በእኔ ቤት የበላይ፣ እኔ ግን ከእግሪ ስር ዲስ ኢዝ ማይ ፖዚሽን አምልካው ፖዚሽን ነው። በእግዚአብሔር ፊት ያለን ፖዚሽን ነው። ምል አምልከው ማለት ስኪ በኢየሱስ ፊት እኛ የያዝኖ ስፍራ ማለት ነው።